ጤና ይስጥልኝ እንደምሰምታችኋል የተከበራችሁ ተመልካቾቻችን ሳምንታዊውን የጥበብ ዳሰሳ ዝግጅታችንን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ፕሮግራሙን እያስተዋወቁ ትግስት ጸጋዬ በካሜራ በኩል ጉሌ መኮንን አብሮኝ ቆይታ ያደርጓል። ዝግጅቱን በማሰናዳት ደግሞ ግዛው ያለው አብሮን የሚቆይ ይሆናል። በቀዳሚነት ወደ እናንተ የምናደርሰውን ባልደረባችን ግዛው ያለው ያዘጋጀውን መሰናዶ ወደ እናንተ በማድረስ ይሆናል። ግዛው ያለው ያዘጋጀ ልን እንግዲህ ከስነ ውበታዊ ፋይዳ ባሻገር ቁሳዊ አገልግሎት ያላቸው የእደ ጥበብ ውጤቶች በሀገራችን አሁን ያሉበት ደረጃ ምን ይመስላል? የተሰኘ ፕሮግራም አዘጋጅቶልናል። በቀጥታ የምናልፈው ወደ ፕሮግራሙ ይሆናል። አብራችሁን ቆዩ። ለዘርፉ ሊቃውንት ጥበብ ኪነ ጥበብና ዕደ ጥበብ ተብሎ ከሁለት ይፈረጃል። ኪነ ጥበብ ረቂቅ ጥበባት ወይም ፋይን አርትስ እንዲሁም ክውን ጥበባት ወይም ፐርፎርሚንግ አርትስ የሚባሉትን ዘርፎች ያካትታል። በረቂቅ ጥበባት ስር እንደ ስዕል፣ ሥነ ጽሑፍ፣ ቅርጻ ቅርጽ፣ ኪነ ህንጻ፣ ሲኒማቶግራፊ የመሳሰሉት ጥበባት ሲካተቱ፣ ክውን ጥበባት ደግሞ የቲያትርና የዳንስ ጥበብን ያቅፋል። አንዳንድ ጊዜ የአፍሪካ ጥበብ ተብሎ የሚገለጸው እደ ጥበብ ስዕልና ቅርጻ ቅርጽን በአንድ ያዋሃደ ጥበብ ሲሆን ከፋይዳውና ከአይነቱ አንጻር ከሌሎች ጥበባት በእጅጉ የሰፋ ነው። የእደ ጥበባት ውጤቶች ስነ ውበታዊ ፋይዳ ብቻ ሳይሆን ቁሳዊ ፋይዳንም ያካተቱ ረቂቅ ኪናዊ ሥራዎች ናቸው። ግሎባል ማርኬት አሴስመንት ፎር ሃንዲክራፍትስ በሚል ርዕስ በዩኤስኤአይዲ የተዘጋጀ አንድ ጥናታዊ ጽሑፍ የዕደ ጥበባት ውጤቶች በዕደ ጥበብ ባለሙያዎች ሙሉ በሙሉ በእጅ ወይም በእጅ መሣሪያዎች የሚሠሩ ቁሳዊና ስነ ውበታዊ ፋይዳ ያላቸው ፈጠራ የታከለባቸው፣ ባህላዊ ቁርኝትን የሚያንጸባርቁ የተጊያጊያጡ፣ ዘልማዳዊ፣ መንፈሳዊና ማኅበራዊ ውክልናን የሚያንጸባርቁ የእጅ ስራ ውጤቶች ናቸው ሲል ጥቅል ትርጓሜ ይሰጣቸዋል። ለጥበብ ስራዎች መጀመሪያ ሲሰሩ የሰው ልጅ ፍላጎቱን ለማሟላት ለመገልገያነት የሚሰራቸው ነገሮች ናቸው። ለመገልገያነት ሲሰራ ፈጠራ አለው፣ ውስጡ ላይ ፈጠራ የባህል አንዱ አካል ነው። ባህል ራሱ የፈጠራ ውጤት ማህበረሰብ በኦብዘርቬሽንና ያላበረውን እውቀት ነው እየቀመረ እየለመደ እየኖረበት ባህሉ አድርጎ የሚሄደው የለ ጥበቡም ለመጠቀም ይሰራዋል። ሰራው ስንል ትልልፎቹ ባህላዊ ይዘት ይኖረዋል። ነገር ግን ከዘመን ዘመን ሲሸጋገር ፈጠራዎች ደግሞ እየታከሉበት ይላሉ። በባህል በኩል ስታየው ያን የህብረተሰቡን አመለካከት ስለዛ ነገር ያለውን አመለካከት እንዲዘልቅ ያደርጋል ይሸጋግራል። በቱሪዝም ደግሞ ዲፍረንስ ስላለው አርቲስቲክ የሆኑ ይዘቶች ጥበባዊ የሆኑ ይዘቶቹ ሌላውን ሊስቡ የሚችሉበት ሁኔታ ስለሚኖር በቱሪዝም ደግሞ የራሱን አትራክሽን ይኖረዋል። እንደ ስጦታ አይተምስም ሆኖ ሊያገለግል ይችላል። የእደ ጥበባት ውጤቶች መስሪያ ግብአቶች በአብዛኛው ተፈጥሯዊ የሆኑ ቁሳቁሶች ሲሆኑ ከእነዚህም ዋነኛዎቹ የሸክላ አፈር፣ እንጨት፣ ፈትል፣ ቀርከሃ፣ ቀንድ፣ ቆዳ፣ ሼል፣ የዞን ጥርስና ልዩ ልዩ ዋጋ ያላቸው ብረታብረቶችም ጥቅም ላይ ይውላሉ። የሸማ ስራ ለጥበብ ነው። ሸክላ ስራ፣ ቀርከሃ ሥራ፣ እንጨት የመሳሰሉ ቆዳ፣ በእጅ የሚሰሩ ስራዎች፣ ልብስ አልባሳት፣ በእጅ የሚሰሩ ስራዎች ሁሉ፣ ለምሳሌ ኤምብሮይደሪ የጥልፍ ስራ ቢጨምር እነዚህ የጥበብ ስራዎች ናቸው። በጣም ብዙ ናቸው። የጥበብ ስራዎች ተከፋፍለው ስታያቸው በየዘርፉ ሰባ ሰማንያ ነው ተከፋፍለው የሚታዩት። እነዚህን ተፈጥሯዊ ግብዓቶች በመጠቀም ፈጠራን በማካተት ቁሳዊና ስነ ውበታዊ ፋይዳ ያላቸው የተለያዩ የእደ ጥበባት ውጤቶች ይሰራሉ። እደ ጥበባት ከሰው ልጅ ጥንታዊ ስለጣኔ ጀምሮ የዘለቁ ጥበባዊ የእጅ ሥራ ውጤቶች ሲሆኑ እንደ ተፈጠሩበት ኅብረተሰብ ባህልና ፍልስፍና መሠረታዊ ይዘታቸውን ሳይለቁ ፈጠራ እየታከለባቸው በስፋት የሚከናወኑ ጥበባት ናቸው። እደ ጥበብ በአገራችን ከሺህ ዓመታት በላይ ዕድሜን ያስቆጠረ ጥበብ እንደሆነ የተለያዩ መረጃዎች ያመለክታሉ። ከቅድመ ክርስትና በፊት በአክሱምና በዳዓማት የሥልጣኔ ዘመን የነበሩ ሐውልቶችና የሸክላ ሥራ ውጤቶች ለዚህም ዐይነተኛ ሕያው ማስረጃዎች ናቸው። የክርስትና ሃይማኖት ወደ አገራችን ከገባ በኋላም ኪናዊ ውበትን የተላበሱ የዕደ ጥበባት ውጤቶች ለሃይማኖታዊ ሥርዓት መከወኛ ሁነኛ መሣሪያ ሆነው በስፋት ጥቅም ላይ መዋል ጀምረዋል። አገራችን ኢትዮጵያ ከሰማንያ በላይ ብሔር ብሔረሰቦች የሚኖሩባት አገር እንደመሆኗ መጠን እንደየ ብሔረሰቡ ብዛት አንጻር የበለጸጉ ረቂቅና ውድ የዕደ ጥበባት ውጤቶች ባለቤቶች ነን። ሁሉም የዕደ ጥበባት ውጤቶች በሁሉም ብሔር ብሔረሰቦች መከወናቸው እንዳለ ሆኖ የኢትዮጵያውያንም ብቻ ሳይሆን የማንኛውንም ሰብአዊ ፍጡር ቀልብ በመሳብ አይላቸው የሐረሪ ብሔረሰብ ረቂቅ ስፌትና የጋሞ ብሔረሰብ ውስብስብ የሽመና ጥበብ ሳይጠቀሱ አይታለፉም። ዕደ ጥበብን በአገራችን በተደራጀ መልኩ ጥቅም ላይ ለመዋል ጥረት የተጀመረው በ1957 በኢትዮጵያ ቱሪስት ንግድ ሥራ ድርጅት ነው። በአገራችን ዘመናትን ያስቆጠረውንና ባህላዊ የሆነውን ውብ የቅርጻ ቅርጽ ሥራ መሠረት በማድረግ የስጦታ ዕቃዎችን አምርቶ ለገበያ በማቅረብ የአገራችንን የቱሪዝም ኢንዱስትሪ ለማሳደግ ታልመው በአቶ ሀብተ ሥላሴ ታፈሰ የተቋቋመው የቱሪስት ንግድ ሥራ ድርጅት የአገራችን የዕደ ጥበብ ሙያ እንዲስፋፋና ከትውልድ ወደ ትውልድም እንዲተላለፍ ቀዳሚ ሚና ተጫውቷል። ሁለት አይነት አካሄድ ነው ያለን በእደ ጥበብ ውጤቶች ላይ። አንደኛ እኛ ወርክሾፕ አለን እነዚህን ስራዎች የምንሰራበት የእንጨት፣ የስጋጃ፣ የቀርከሃ፣ የሸክላ እና የተለያዩ የህትመት ውጤቶችን የብርና ወርቅ ማምረቻዎችን የሚያሳዩ የወርክሾፖች አሉን። የቢሮ ማስጌጥ ስራዎችን የሚሰሩ ወርክሾፕ አለን። ከዛ በተጨማሪ ግን ድርጅቱ ማያመርታቸውን በ በአደራ ሽያጭና በሽያጭ ያቀርብና ለ ተጠቃሚዎች ያደርሳት የጌጣጌጥ ስራዎችን ቢገቡ እነሱም እንደዚሁ ሀገርን ሊያስተዋውቁ የሚችሉ ነገሮች ናቸው። የሚገቡት አንደኛ የድርጅቱም ዋና አመሰራረት ሀገራዊ ባህላዊ ነገሮችን ማስተዋወቅ ስለሆነ እነዛም እኛም ማናመርታቸውና ከሌሎች ሶስተኛ ወገኖች የምናመጣቸው እንደዚሁ ሀገርን ሊያስተዋውቁ የሚችሉ ሀገራዊ ፋይዳ ያላቸውን ነው። ከዛ ውጪ ያሉትን አናስገባም። የእደ ጥበብ ሙያ ትምህርት በቋሚነት በከፍተኛ የትምህርት ተቋማት ስለማይሰጥ ድርጅቱ የራሱን ወርክሾፕ በመክፈትና ልምድ ያላቸውን የእደ ጥበብ ባለሙያዎች በማቀፍ ኢትዮጵያዊ አሻራ ያረፈባቸውን የጥበብ ስራዎች ለገበያ በማቅረብና በተለያዩ አገር አቀፍና ዓለም አቀፍ ኤግዚቢሽኖች በመሳተፍ የአገራችንን ብሔር ብሔረሰቦች እደ ጥበባት ስራዎችና ባህላችንን በማስተዋወቅ ጉልህ ሚና ተጫውቷል። ስታንዳርድ የሆኑ ስራዎች አሉ። ቀርካ ተሰርተው ዲዛይን ወጥቶላቸው ከዲዛይን ክፍል አለን። መስሪያ ቤቱ ዲዛይን ክፍል አለው። ዲዛይን ክፍል የሰጠንን ስታንዳርድ አድርገን ቁጭ አድርገናል። ያ የተመረጠ ከሆነ እሱን እንሰራለን። የራሱን ዲዛይን የሚያመጣ ከስተመርካለ ደግሞ የራሱን እንሰራለን እራሳችንም ደግሞ ፈጥረን ከአንዳንድ እንትንስ ኢንተርኔት ላይ ገብተን አይተን ራሳችን የምንፈጥረና ምን እንሰራዋል። ሸክላ ስራ ስትሰራው ያዝናናል። የተዝናና የምሰራው ስራ ነው። ይህን ያህል አያጨናንቅም። በምትሰራ ሰዓት ተዝናንተ መስራት ነው ያስደስትሃል። አልቆም ስታይ ውበቱ በጣም ደስ ይላል። ባለ ሆቴሎችም የሚያመጡት የራሳቸው ዲዛይን አለ፣ እኛም የምንፈጥረው ዲዛይን አለ። ያ ያታክሎበት የሚፈልገውን ገበያ ላይ የሚፈልገውን ይሄን አልፎ ውጭ ሀገር ጃፓን ላይ ለስድስት ወር ሁለት ጊዜ ተኪዷል። ለስድስት ወር የቆየ ወደ 22 ሚሊዮን ህዝብ ነው ያንን ኤግዚቢሽን የዓለም ህዝብ ነው ያየው። ከዛ 22 ሚሊዮን ህዝብ ውስጥ አብዛኛውን አፍሪካ እኛ ያለንበትን ፓቪሊዮን የገባው አፍሪካኖች አንድ ፓቪሊዮን ውስጥ ነበር። ያ ፓቪሊዮን ደግሞ የኢትዮጵያ አንድ ኮርነር ነው የተሰጠው። ሉሲን ይዘን ሄደናል። ከዛ ደግሞ የተለያዩ የአገር ባህል እቃዎችን ይዘን ሄደናል። ከየኛ ግን ከአፍሪካ ይለያል። እቃዎቻችን አሁን ባልከ ወዳሞ ኮተን የስፌት እቃዎች፣ የጋምቤላ ባስኬቶች፣ የባሌና ጮጮዎች እንደዚህ ነገር ይዘን ሄደናል እና እነዚህ በቡና ሸጠን ጨርሰን የመጣ ነው እና የእኛ ከሌላ አፍሪካ ሀገር ብዙ የተወራረሱ ናቸው አፍሪካ ሀገሮች የኛ ግን የተለየ ስለነበረ 22 ሚሊዮን ሕዝብ ነው የጎበኘውና ትልቅ ኢሜጅ ነው ያ ማለት ለድርጅቱ አይደለም። እና ኢትዮጵያን አስተዋውቀን የተመለስ ነው። የዕደ ጥበባት ውጤቶች ሌላው ጉልህ ስነ ውበታዊና ቁሳዊ ፋይዳ የቤት ውስጥ ገጽታን ከማስዋብ አንጻር የሚገለጽ ነው። በአሁኑ ጊዜ የተለያዩ ግለሰቦች፣ የተለያዩ መንግሥታዊና የግለ ድርጅቶች ቤቶቻቸውን ቢሮአቸውንና የመነገጃ ቦታዎቻቸውን በአገር በቀል ዕደ ጥበባዊ ውጤቶች የማስዋብ ባህልን እያዳበሩ ነው። ከእነዚህ ተቋማት መካከል በኢትዮጵያ በየክልሉ የሚገኙ የአየር ማረፊያዎችና የባህል ምግብ ቤቶች በዋናነት ይጠቀሳሉ። ኢትዮጵያን ማንጸባረቅ ያለብን በእንጀራና ወጥ ብቻ አይደለም ወይም ደግሞ ከባህር ማዶ በመጡ ዕቃዎች መሆን የለበትም በሚለው ሀሳብ ነው። እንዳያችሁት በሙሉ በእጅ የተሰራ እያንዳንዱ እቃችን በእጅ የሰራ የአውሮፓ ምርት የሚባለው ወይም የሌላው ዓለም ምርት የሚባል ነገር የሌለበት የባህል ምግብ አዳራሽ ነው። ለምንድን ነው የባህል ምግብ አዳራሽ? ብዙ ቱሪስቶች ይመጣሉ፣ ከአውሮፓ፣ ከአሜሪካ፣ ከኤሽያ ከሁሉም አ ሲመጡ ትልልቅ ሆቴሎች ቢሄዱ የሚያውቁት ሆቴል ነው። እዛም ያለው እዚህም አለ። እንዲህ አይነት ባህላዊ ቤት ግን ባህል ኢትዮጵያውያኖች ነን ብዙ ባህል ብለን ባህል አለን ምን ከሌላው ዓለም ህዝብ ኢትዮጵያውያኖች ነን ብዙ ባህል ያለን ብዙ ብሔር ብሔረሰብ ያለን ህዝቦች ነን እና ለዛም ተግባራዊ እንም መልእክቱን ለማስተላለፍ ያህል ይጠቀም አሁን ድህረ ገጾች አሉ ሶሻል ሚዲያ የምንላቸው አሉ ትሪፕ አድቫይዘር ላይ ብትገባ ተአምር የሆኑ ጽሑፎችን ታያለን ምስክርነታቸው የሚሰጡት እነዚህ ቱሪስቶች ናቸው። ስለ ኢትዮጵያ ላሉ ኢትዮጵያ ሄጄ ነበር ኢትዮጵያ እንደዚህ አይነት አሁን ኢትዮጵያ ተነስቶ ነው ከኢትዮጵያ በኋላ ነው እኛ ስማችን የሚነሳውና ኢትዮጵያ ሄጄ ነበር። ኢትዮጵያ ሲሄድ በዚህ አውሮፕላን ሄድኩኝ፣ ከዛ ወረድኩኝ፣ እንደዚህ መኪና መጣ፣ ከዛ ባህል ምግብ አዳራሽ ሄድኩኝ፣ ባህል ምግብ አዳራሽ ሄድ። ይሄ ትሪፕ አድቫይዘር ላይ ተንተን ተደርጎ ተጽፏል። እና ለእኛ ከሚሰጡን አስተያየት በላይ ለዓለም ህዝብ አስተያየታቸውን እየገለጹ ነውና ስለ ኢትዮጵያ ያለው የቱሪስት አመለካከት በጣም ቆንጆ እነዚህ ተቋማት የሀገራችንን ባህል በማስተዋወቅ ለቱሪዝም ዘርፉ እድገት እያበረከቱት ያሉ አስተዋጽኦ ከፍተኛ ነው። እደ ጥበብ ተወራራሽ ጥበብ ነው። በተለይም ከሳራ በታች የሚገኙ የአፍሪካ ሀገራት የእደ ጥበባት ውጤቶች፣ የእንጨት ቅርጻ ቅርጾች፣ የጥልፍ ሥራዎች፣ የቆዳ ውጤቶች የመወራረስ ባህሪ በጉልህ ቢስተዋልባቸውም እንደ ጥንታዊ የአሳሳል ስልታችን የራሳችን ልዩ መገለጫ የሆኑ የእደ ጥበባት ውጤቶች እንዳሉ በዘርፉ የተሰማሩ ባለሙያዎች ይናገራሉ። መነሻችን እነዚህ ጥንት የነበሩ ከዋሻ ውስጥ ከገዳም ምናምን የወጡ ናቸውና እነሱን ኦሪጂናሊቱን አስቀምጠን ትንሽ ሞደርን እያደረግን እነሱ የኛ ኦሪጂናል ናቸው። ሌሎቹ ግን የኛም ብንላቸው አሁን አንዳንድ ዌብሳይት ላይ ስናይ የመወራረስ ነገር አለ። በተለይ ምስራቅ አፍሪካ ላይ ታንዛኒያ ከሩዋንዳ፣ ሩዋንዳ ከኬንያ እንደዚህ መወራረስ ነገር አለና እነዚህ ግን በተለይ የእንጨት እቃዎቻችን የእኛ ኦሪጂናል ናቸው እንደ ደብረ ዳሞ ወንበሮች ጠረጴዛዎች የኛ ኦሪጅናል ናቸው እኛን ወይም ደግሞ ኢትዮጵያን የሚያመለክቱ ናቸው በትክክል እነዚህን ያየ ኢትዮጵያዊ የኢትዮጵያ ወንበሮች ናቸው ማለት ይችላል የትም ቦታ ይዘው ሲሄድ የሸማ ስራዎቻችን የራሳችን ናቸው ብለን ነው የምናስበው በጣም የተጠና ጥናት የለም ዩኒቨርሲቲዎቻችን ብዙ ለፍሮ የሄዱበት ነገር የለም መነሻው ሀገር ውስጥ ነው ወይስ የውጭ የመጣ ነው የሚል ነው። ነገር ግን ምንድን ነው እንደ ባህል ኮንሰፕት የምትኖርበት ነገር ሁሉ ባህልህ ነው ነው የሚባለው። ሶ ከረጅም ዘመን ጀምሮ ፈተል የፈተል ምርቶች የኢትዮጵያ የባህል አካል ለጥበብ ውጤት አካል የሆኑበት ሁኔታ አለ። እነዚህ እየተሸጋገሩ መጥተው አሁን በምናይበት የዘመነ ደረጃ ላይ የደረሱበት ሁኔታ አለ። ለምሳሌ ድሮ ጥለቱ ጫፍ ላይ ነበረ። ከፍ እያለ መጣ። ወገብ ላይ የሆነበት ዘመን ነበረ። አሁን ሙሉ ልብሱ ራሱ ጥለት ብቻ ከለር ሆኑ ክሮች የተሰራበት ሁኔታ እናያለን። ስለዚህ በአንድ ዘመን ላይ ያለ የለጥበብ ውጤት በማህበረሰቡ ፈጠራ እየታከለበት አንድ ለእይታ በሚያመች ለአጠቃቀም በሚያመች ሁኔታ እየዘመነ የሚመጣበት ነገር አለ። ስለዚህ እኛም ሀገር የዕደ ጥበብ ምርት ውስጥ አንዱ ሸማ ነው። አብዛኛው የማህበረሰብ አሁንም በዓላት ሲኖሩ የሚለብሰው ነው። ምናልባት አሰፋፉ የዋጋው ዋጋው ከፍ ማለቱ ሁኔታ ነው እንጂ ቤትኛውም ኦኬዥናል በሆነ ጊዜ ካል ሊለበስ በሚችልበት ሁኔታ እያማረ የመጣበት መንገድ አለ። ሀገራችን ከሀገር ውስጥ ገበያ አልፎ ለውጭ ገበያ የሚሆኑ የዕደ ጥበባት ውጤቶችን ለማምረት የሚደረገው ጥረት እጅግ ውሱን ነው። የዓለም አቀፍ ገበያው ቀርቶ የአገር ውስጥ ገበያውን ለማሳደግ እንኳን በዘርፉ ራሱን የቻለ ትምህርት የሚሰጥ የሙያ ተቋም አለመኖሩና ልምድ ያላቸውን ባለሙያዎች የሚተኩ ባለሙያዎችን ማፍራት አለመቻሉ በዘርፉ እድገት ላይ ስጋት አሳድሯል። ድርጅቱ ሲመሰረት ጀምሮ በአቶ ሀብተ ስላሴ የተሰባስበው የነበሩና ትክክለኛ የእደ ጥበቡ ሙያ ያላቸው የተሰባሰቡ ሰዎች ለረጅም አመታት ከ40 አመት በላይ ሲሰሩ ቆይተው ነበረ። አሁን ይህ ስራ በትምህርት ቤት የሚገኝ አይደለም፣ ይህ ሙያ። ስለዚህም እነዛን ቀራፂያን የሚተካ ሰው እንደሌለ ይታያል። በብዛት እየደከመ ነው፣ ሸክላ። ትውልዱ አያውቀው ማለት ይቻላል፣ እና ትውልዱ አላየውም ማለት ይቻላል። ይህ እንትን የለም ትልቁ ችግር። ምክንያቱም ዩኒቨርሲቲዎቻችን የቀለም ትምህርት ላይ ነው እንጂ እንደዚህ አይነት ነገር ላይ ስልጠና የሚሰጡበት ሁኔታ የለም። ስለዚህ አሰልጣኝ ከሌለ እነዚህ ቲቪቲ ቤቶች ደግሞ የሚያሰለጠን ሰው ማግኘት አይችሉም እና አሁን ምንድን ነው እያደረግን ያለ ነው፣ እኛ በቻልን መጠን የውጭ ከህንድ ከቻይና ከኮሪያ ከመሳሰሉት አንድ ክራፍቱ ተጠቅሞ ኢኮኖሚያቸውን ካሳደጉ ሀገራት የአሰልጣኞች ትብብር ወይም ደግሞ የእኛ ልጆች እዛ ሄደው የሚሰለጥኑበትን ሁኔታ ነው እየፈለግ ነው ያለ ነው። ትምህርት ሚኒስትርም በቀጣይ እሱን መንገድ ተከትሎ የውጭ አሰልጣኞችን አምጥቶ ስልጠናን ያስጀምራል ብለን እናስባለን። ዕደ ጥበብ ተወራራሽ ጥበብ መሆኑ እንዳለ ሆኖ መሰረታዊ መገለጫውን ሳይለቅ በዓለም አቀፍ ደረጃ በገበያ ዘልቆ የሚገባ የእደ ጥበብ ውጤቶችን ከማምረቱ አንጻር የሚደረገው ጥረት በሀገራችን እጅግ ዝቅተኛ ነው። በዓለም አቀፍ ደረጃ በቁሳዊ ፋይዳቸውና በኪናዊ ውበታቸው ደረጃቸውን የጠበቁ የዕደ ጥበባት ውጤቶችን ለውጭ ገበያ በማቅረብ ቻይናና ህንድ በቀደሚነት ይጠቀሳሉ። ዋነኛ የዕደ ጥበባት ውጤቶች ሸማች ሀገራትም አሜሪካና የአውሮፓ ሀገራት ሲሆኑ በ2006 የተደረገው ጥናት ከዘርፉ በዓመት 1 ቢሊዮን ዶላር ገቢ እንደሚገኝም ያመላክታል ሀገራችን ለድንቅ ዕደ ጥበባት ውጤቶች ምርት እመቃቅም ያላት አገር ብትሆንም ከዘርፉ ማግኘት የሚገባንን ያህል ገቢ ማግኘት አልቻልንም። ለዚህም በርካታ የተለያዩ ምክንያቶች ይጠቀሳሉ። ዘጠኝ ሚሊዮን ያህል ሰዎች የዕደ ጥበብ ስራ ሙያ አላቸው ይባላል። ዘጠኝ ሚሊዮን ያህል ሰዎች ሙያ ቢኖራቸው ሙያውን የሚጠቀሙት ለራሳቸው ለመጠቀም በግል ወደ ማርኬት መግባት መቻል አለባቸው። አርቱ ያደገ እንዲ ከተፈለገ እነዚህ የጠለ ስራዎች ከራስ መጠቀም አልፈው ወደ ማርኬቱ የሚገቡበት ሁኔታ ፈጠር መቻል አለበት። ስለዚህ የሰለጠነ የሰው ኃይል ገበያ የሚፈልገው ምርት ሊያመርት የሚችል የሰው ኃይል ማዘጋጀት መቻል አለብን። እለዚህም ነው ይህ ክፍል ለተቋቋሙ እነዚህ ለጥበጥበቡን ምርቶች ኢትዮጵያ መሰረታቸው ባህላዊ መሰረት ማለት ነው። ኢትዮጵያ መሰረት ስንል እሱን ሳይለቅ ወደ ገበያ እያደጉ እየተስፋፉ የሚገቡበትን ሁኔታ መፍጠር ነው አንዱ። ከዚህ አንጻር ስናይ በጣም በጣም በጣም ወደኋላ ነው፣ ብዙ ብዙ መስራት የሚጠበቅብን እንዳልኩ፣ ምን ያህል ሰው ነው በቀርከሃ ስርዓት ተሰማርቶ ያለው የሚለው መጀመሪያ መታወቅ አለበት። የት ኤሪያ ነው የማፒንግ የሚሉት ነገር መሰራት መቻል አለበት። ሌሎች ሀገሮች፣ ያደጉት ሀገሮች እንደዛ ያደርጋሉ። ፕሮዳክት ማፒንግ የት አካባቢ ነው የሚሰራው። ስለዚህ ያ ስፔሻላይዜሽን ኤሪያ ተብሎ በዛ ነገር ለየት ያለ ስልጠና እንዲያገኙ ይደረጋል። ቀርከሃውን ሙያው የሚቀጥል ቢቀጥል ቆንጆ ነው። ትምህርት ቤት ተከፍቶለት በትምህርት ቤት ደረጃ ተምሮ ሰልጥኖ ቀርከሃን ጥቅም ላይ ቢያውልል ደስ ይለኛል። እድገቱ አለ። እድገቱ እንዲመጣ ደግሞ ኖር ትምህርት ቤቶች ናቸው መስራት ያለባቸው። ይሄ ልጅ አሁን ወንበሩ ሲቀርጥ ሲፈለፍል፣ አንድ ወንበር ለማውጣት ሶስት አራት ቀን ሊፈጅበት ይችላል። ወደ ዘመናዊ ነገር ከመጣን ግን ኮምፒውተራይዝ ቢሆን በኮምፒውተር የሚፈለፍለው ማሽን ይመጣል። በአስር ደቂቃ ውስጥ አንድ ወንበር ያጸዳል፣ ያወጣል። ያ የእድገት ጉዳይ ነውና አሁን ያለው ሁሉ ለእኔ ጥሩ ነው። በዚሁ ቢቀጥል ቢያድግ እኛም እንደ ዜጋ የምናሠራው ስራዎችን ወደ ዘመናዊ ማምጣት ብንችልና የራሳችን ነገር ሆነው ሞር ደግሞ ውበት ኖሮት ቢሰር በቃ መቶ በመቶ ፍንሽ ሊሆነ ስራ ቢሆን ያለቀለ ሥራ ቢሆን ደስ ይላል። የእደ ጥበባት ዘርፉ በከፍተኛ ትምህርት ካልታገዘ ከኪናዊ ውበቱ ይልቅ ወደ ቁሳዊ ፋይዳው ሊያመዝንና የአንድ ህብረተሰብ መንፈሳዊ፣ ባህላዊ፣ ማኅበራዊ እሴቶችን የማንጸባረቅና በዓለም አቀፍ ደረጃ ተቀባይነትን የማግኘቱ ሁኔታ እየተመናመነ ሊከስም እንደሚችል በዘርፉ የተደረጉ የተለያዩ ጥናቶች ያመለክታሉ። ስለሆነም የአንድ ማኅበረሰብ ልዩ መገለጫ የሆኑ እሴቶችን ውብ በሆነ መንገድ በማካተቱ ዓለም አቀፍ የምርትና ጥራት ደረጃቸውን የጠበቁ ምርቶችን ለገበያ ማቅረብ ትኩረት ሊሰጠው የሚገባ ጉዳይ ነው። ቱሪስቱ ወይም ሌላው ገዢ እዛ ሄዶ ወይ ምርት ሊገዛ የሚችለው ጠቀሜታውን አይቶ ወይ ደግሞ ቤት ግርግዳ ላይ ተቀምጠው ዲኮሬቲቭ የሆነ የማስዋብ ምትን ሊኖሩ ፐርፐስፉል መሆን አለበት፣ ስራ ላይ ሊውል የሚችል መሆን አለበት። ፖርታብል የሚሉት ነገር አለ ከቦታ ወደ ቦታ ለማጓጓዝ ማይከብድ ሸክም ማይሆን፣ ምክንያቱም ሰው በአይሮፕላን ወይ መኪና የሚጓጓዘው እነዛ እነዚህም ባህሪዎች እንዲያሟሉ። ሁለተኛ የአመራረት መንገዱ ፍጥነት እንዲኖሩ። ምክንያቱ አራት ነገሮች መሟላት አለባቸው ይባላል። አንደኛው ባህሉ መልቀቅ የለበትም። ሁለተኛ ፈጠራ መኖር አለበት ሁልጊዜ የሰው አይነ አዳዲስ ነገር ስለሚወድ ፈጠራ ሊኖረው ይገባል። ሶስተኛ ቶሎ ቶሎ እንዲመረጥ ቴክኖሎጂ ኢንፑት መኖር አለበት፣ እዚህ ውስጥ መግባት አለበት። ይህም የሚያጠላልፈው የሆነ ከሰው ኃይል በተጨማሪ የሰዎች እጆች የሚያፋጠን መሳሪያ ነገር ቢኖር ይመረጣል። አራተኛው ቢዝነስ ኦሪየንተል መሆን አለበት፣ ማለት ገበያ የሚያገኝ ምርት መሆን አለበት። ሲታወቁ ነው እንግዲህ በስልጠና ወቅት ምን ሰራ እንዲታወቁ፣ እነዚህም ነገሮች እንሰራለን እና ጅምር ላይ ነን ማለት ይቻላል። አሁን አዲሱ የባህል ፖሊሲ በዚህ አመት ታህሳስ ሀያ ሁለት ቀን ሚኒስትሮች ምክር ቤት ያጸደቀው ለእንደዚህ አይነት የባህል ኢንዱስትሪ ምርቶች ከፊቱ ፖሊሲ በጣም በተለየ ሁኔታ ትኩረት የሰጠው፣ ዋናው ስልጠና የስልጠና እንትኖች መኖር አለባቸው። የስልጠና ተቋማት መኖር መቻል አለባቸው። ዓለም አንድ መንደር እየሆነች በመጣችበት ዘመን የዕደ ጥበባት ውጤቶችም ዓለም አቀፋዊ የጋራ እሴትን የማንጸባረቅ ቅርጽን እየተላበሱ መምጣታቸው አይቀርም። በዓለም አቀፍ ደረጃ ከእደ ጥበባት ዘርፉ ከፍተኛ የውጭ ምንዛሪ የሚያስገቡ እንደ ቻይና የመሳሰሉ ሀገራት በዓለም አቀፍ ገበያው መዝለቅ የቻሉትን ይህንን የዓለምም አቅጣጫ ያገናዘቡ የእደ ጥበባት ውጤቶችን በሚፈለገው ጥራትና ብዛት ማቅረብ በመቻላቸው እንደሆነ ዩኤስ ኤ አይዲ በዘርፉ ገበያ በ2006 ያደረገው ጥናታዊ ጽሑፍ ያመለክታል። በአንጻሩም በዓለም አቀፍ ገበያ ተቀባይነት ያላቸው ምርቶች ደግሞ ወጥ ወይም ኦሪጂናል የሆኑ የአንድን አካባቢ ማኅበረሰብ እሴቶች የሚያንጸባርቁ ኪናዊ ውበታቸው የተጠበቀና ፈጠራ የታከለባቸው የዘመኑን ፈጣን የፋሽን ለውጥ ተከትለው የሚሰሩ ምርቶች እንደሆኑ ጥናቱ ያመለክታል። ምንጊዜ ገበያ ተኮር እንኳን ቢሆን ቴክኖሎጂ ቢገባበት ፈጠራ ቢኖረው መሰረቱን መልቀቅ የለበት ባህሉ ኢትዮጵያዊ የሚያሰኘው ወይም የአንድ ብሔረሰብ በቃ የሚያሰኘው የዛን ብሔረሰብ ባህላዊ መሰረት መልቀቅ የለበትም ምክንያቱም ዩኒክነቱ የሚመጣው የተለየ የመሆን ባህል የሚመጣው ያን ብሔረሰብ ሪፍሌክት ማድረግ ሲችል። በአሁኑ ጊዜ ተፈጥሯዊ የሆኑ ምርቶች በዓለም ገበያ በእጅጉ ተፈላጊ የሆኑ ከመምጣታቸው አንጻር በእደ ጥበብ ዘርፉ አገራችን ካላት እምቅ የተፈጥሮ ሀብትና ርካሽ የሰው ኃይል ዘርፉን በማሳደግ ባህላችን በማስታወቅና ለትውልድ በማስተላለፍ የሥራ ዕድል በመፍጠር የውጭ ምንዛሪ በማስገባት በዓለም ገበያ ዘልቀን ለመግባት ምቹ አጋጣሚን የፈጠረ ስለሆነ ትኩረት ሊሰጠው ይገባል እንላለን። የጥበብ ዳሰሳ ዝግጅታችን እንዲሆኑ ያዘጋጀ ናቸው መሰናዶዎች እነዚህን እይመስሉ ነበር።